ተደብቄ ነበር። ቪዲዮን ብቀርጸው ከእናቴ ተደብቄ ነው ቪዲዮ ስቀርጽ የነበረው። ያገኘች ይለት በዱላ ምናምን ትመታኛለች። ቪዲዮ ስቀርጽ ማለት ነው። ስትቀርጽ በቲክቶክ ለእኔ በጣም ጥሩ አራ እንደሱ በሆነ እራሱ ብዬ ማስበው። እሸቱ መለሰ ኮሚዲያን እሸቱ መለሰ በዩቲዩብ እና በቲክቶክ። ለአንቺ አሪያሽ እሱ ነው። ለእኔ አሪያሽ እሱ ነው። የአዲስ አበባ ልጅ አይደለሁም፣ የገጠር ልጅ ነኝ። እና ደግሞ ያው የገጠር ልጅ ስትሆን ስራ መስራት እና ወደዚህ ስራ የገባሁትኝ እናቴን ለማገዝ ነው። እናቴ ብቸኛ ናት። እኔ ብቻም አይደለሁ ልጆች አሉ ሌሎቹም ልጆች አሏት። አራት ቤተሰብ ይሄ ማለት በጣም ብዙ ነው። እና አሁን ላይ በተለይ ደግሞ አዶናይ ድረስ ማስታወቂያ ያሰራኝ እያልሽ በቲክቶክ እየጠራሽ ነበር። እና ብዙ ሰዎች ያዩሻል፣ ብዙ ሰዎች በሚዲያ ያውቁሻል። እንዴት አድርገሽ ልትሰይም ይቻልሽ? ራሴን በቆሎ ጠባሿ ብዬ የሰየምኩትኝ ያው መቼም ሰው ስራው ነው አይደለ? የሚገልጸው። ስለዚህ እኔ ደግሞ ቢያንስ አምስት ዓመት ሙሉ ይህን ስራ ሰርቸዋለሁኝ። በፊት ላይ እንትን አፍርበት ነበር ማለት በቃ፣ እዛ ስራ ቦታ እንኳን ስቀመጥ ሽፍንፍን ምናምን ብዬ ነበር የሚቀመጠው ማለት ነው። ለመስራት እየፈራሽ? አዎ ለመስራት ፈራ ነበር ቦታው ላይ ማለት ነው ሀገር በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች፣ በመላው ዓለም ሆናችሁ ይህንን ፕሮግራም የምትካተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እግዚአብሔር ይመስገን። ሁል ጊዜ ለእናንተ ለናንተ ልዩ ልዩ መርሃ ግብሮችን ወደ ኤልሻዳይ ኦርቶዶክሳዊ ሚዲያ ከእናንተ ጋር ሆኜ የማቀርበው እኔ ወንድማችሁ ዘማሪ፣ ለዛሬ እንግዳችን ለየት ያለች እንግዳ እናት፣ ምክንያቱም እስከዛሬ ስናቀርብላችሁ የነበረው የተአምረኛው የበርሜል ቅዱስ ጊዮርጊስ የጠበል ድንቅ ተአምርና እንዲሁም ደግሞ ልዩ ልዩ የሕይወታቸውን ተሞክሮ መርሃ ግብር ነበር፣ ውድ እናንተ ስናቀርብ የነበረው። ዛሬ ግን ከዚህ የተለየ ነው። ከዛ በፊት ወደ እንግዳ ከመውሰዴ በፊት ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ወደ እናታችን ወደ ሰማዕቷ ቅድስት አርሴማ ይርጋለም አርሴማ ላይ መነሻችንን ህዳር አምስት መመለሻችን ደግሞ ህዳር ስምንት የምናደርግበት ልዩ የጉዞ መርሃ ግብር ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር አዘጋጅቶላቸዋል። ቢሯችን መገናኛ ማራቶን ህንፃ ስድስተኛ ፎቅ ቢሮ ቁጥር 603 ላይ ነው። አሊያም ከዚህ ከቪዲዮ ስር በምታገኟቸው ቁጥሮች በመደወል እንድትመዘገቡ ነው። ከወዲሁ ጋር በዝ ናቸው። የዛሬ እንግዳችን ትዕግስት ትባላለች። በቅጽል ስሟ ደግሞ በቆሎ ወይም ደግሞ ትዕግስት በቆሎ ጠባሻ በመባል በተለይ በቲክቶክ ፕላትፎርም ብዙ ሰዎችን አስተምራለች፣ ብዙ ሰዎችን እንዲሰሩ አነቃቅታለች። ታዲያ እህታችንን ትዕግስትን፣ እንዴት ወደ በቆሎ ጠበሳ ስራ ልትገቢ ቻልሽ? ስራውስ እንዴት ነው ህይወትስ እንዴት ነው የሚለውን ጥያቄ እህታችን ትዕግስት ታካፍለናለች። እናንተ ከኛ ጋር ስትሆኑ ብዙ ነገር ታተርፉበታላችሁ። ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ ከወዲሁ ድጋፋችሁ ኃይልን ስንል ጋበዝኳችሁ። እህታችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እንግዲህ እህታችን ትዕግስት በቅድሚያ ጥሪያችንን አክብረሽ ኤልሻዳይ ኦርቶዶክሳዊ ሚዲያ ስቱዲዮ ድረስ ስለተገኘሽ ከልብ አመሰግናለሁ። እኔም ስለጠራችሁ በጣም አድርጌ አመሰግናለሁ። መልካም እንግዲህ በተለይ ከቅርብ ጊዜ ወዲህ በቲክቶኩ ፕላትፎርም ብዙ ቪዲዮዎችን ስትሰሪ ብዙ ወጣቶችን ስታስተምሪ፣ ምን ልስራ ምን ላድርግ አንዳንድ ጊዜ ገንዘብ ይዘውም የሚሰሩት ነገሮችን ያጣሉና፣ አንቺ ደግሞ ከምንም ተነስተሽ ከታች ተነስተሽ ብዙ ሰዎችን መስራት እንደምትች ብዙ ሰዎችን ማበረታት እንደምትች ያሳየሽበት፣ በተለይ በቲክቶክ ፕላትፎርም ደግሞ ብዙ ሰዎችን ያስተማርሽበት አጋጣሚ አለና፣ ትግስት እንዲያ ወደዚህ ስራ እንዴት መጣሽ? እንዴት ጀመርሽ? ያው ወደዚህ ስራ የመጣሁት ቤተሰብ ለማገዝ ነው። እናታችን አባት የለንም፣ እናታችን ብቻችን ነው የምታሳድገን። እና ያው ለመኖር መስራት ግዴታ ያስፈልጋል። ስራ አትመርጥ፣ ያገኘውን ስራ መስራት አለብ። ስለዚህ ወደ ስራ የገባሁት ልጆኝ ነው የሰራው። የተወለድኩት የአዲስ አበባ ልጅ አይደለሁም፣ የገጠር ልጅ ነኝ። እና ደግሞ ያው የገጠር ልጅ ስትሆን ስራ መስራት እና ወደዚህ ስራ የገባሁትኝ እናቴን ለማገዝ ነው። እናቴ ብቸኛ ናት። እኔ ብቻም አይደለሁ፣ ልጆቿ ሌሎችም ልጆች አሏት። ሞር እኔ እረዳታለሁ ከሌሎች ልጆች። ስለዚህ እናቴን ለማገዝ ወደ ስራ ገባኝ። ለመኖር መስራት ግዴታ ያስፈልጋል። ስራ አትመርጥም። እንዲያው ምን ያክል ስራ ሆነሽ ይህን ስራ መስራት ከጀመርሽ ምን ያክል ሆነሽ? እንዲያው ትዕግስት በቆሎ ጠባሿ ብለሽስ እንዴት ጀመርሽ? ምክንያቱም ብዙ ሰዎች የምንሰራውን ስራ እንኳን እሱን አይደለም ሌሎች ስራዎችን መስተንግዶ ሆኖ ራሱ አስተናጋጅ ሆኖ እኔ ዳዊት አስተናጋጅ እኔ እከሌ እንዲህ አስተናጋጁ ነኝ ብሎ የሚሰሩ ሰዎች በጣም እንትን ናቸው እና አንቺ ደግሞ ልጅ ነሽ። በዚህ ዕድሜሽ እንዴት ትዕግስት በቆሎ ጠባሿ ብላ ስራ ሲልሰይ የሚቻልሽ እንደውም ስራስ ምን ያክል ጊዜ ሰራሽ? ይህንን ስራ የሰራትኝ ቢያንስ ለአምስት ዓመት ሰርችዋለሁ። በፊት ላይ እንትን አፍርበት ነበር። ማለት በቃ እዛ ስራ ቦታ እንኳ ስቀመጥ ሽፍንፍን ምናምን ብዬ ነበር የሚቀመጠው ማለት ነው። ለመስራት እየፈራሽ አዎ፣ ለመስራት እፈራ ነበር ቦታው ላይ ማለት ነው። ከዛ ከተወሰነ ጊዜ በኋላ ቢያንስ እያደኩ እድሜም እየጨመርኩ እየጨመርኩ ስመጣ ከዛ በቃ አምኝ የተቀበልኩት ማለት ይህም ስራ ስራ ነው፣ ለመኖር ደግሞ ማንኛውም ስራ መስራት አለብህ ብዬ አምኝ የተቀበልኩት ከዛ በኋላ ነው ለዛ እንትን ያልኩት። እንዴት አድርገሽ ታዲያ ትዕግስት በቆሎ ጠባሿ ብለሽ ራስሽን ሲችል እንዴት ልሰይ የሚቻልች? ወደ በተለይ በቲክቶክ አለ። ምክንያቱም ብዙ ሰዎች ያዩሻል፣ ብዙ ሰዎች በሚዲያ ያውቁሻል። እንዴት አድርገሽ ልሰይ የሚቻልች? ራሴን በቆሎ ጠባሿ ብዬ የሰየምኩትኝ ያው መቼም ሰው ስራው ነው አደለ የሚገልጸው። ስለዚህ እኔ ደግሞ ቢያንስ አምስት ዓመት ሙሉ ይህን ስራ ሰርቼዋለሁኝ ስለዚህ ስሜ ነው ከዚህ ቦታ ነው የተነሳሁት ብዬ ነገ ላይ ለማውራት እንዲያመቸኝ ብዬ ነው። ይሄንን በቆሎ ጠባሿ ብዬ ራሴን የሰየምኩት ከዚህ ነው የተነሳሁት። ከዚህ ተነስቶ ትልቅ ቦታ መድረስ ይቻላል ብዬ ለማሳየት ነው የፈለግኩት። እንግዲህ አራት መቶ ምናምን ሺህ ቤተሰብ ማለት በጣም ብዙ ነው። አሁን ላይ ስንት ተከታይ ነው ያለሽ? አሁን አራት መቶ አርባ ስድስት ሺህ ፎሎች በቲክቶክ እንግዲህ። በጣም በአጭር ጊዜ ውስጥ ምን ያክል ጊዜ ሆነች ከጀመርሽ ማለት ነው? ከጀመርኩ ሁለት ወር ከምናምን ሆኖኛል። በሁለት ወር ከምናምን 446 ሺህ ቤተሰብ ይሄ ማለት በጣም ብዙ ነው። እና አሁን ላይ በተለይ ደግሞ አዶናይ ድረስ ማስታወቂያ ያሰራኝ እያልሽ በቲክቶክ እየጠራሽ ነበር። እና እንዲያው በተለይ ምን መሆን እንደምትፈልጊ አሁን ከዚህ ስራሽ በርተሽ በተለይ በቲክቶክ ፕላትፎርሙ ከሄድሽ ምን ማድረግ እና ምን መስራት ነው የምትፈልጊው? እኔ በቲክቶክ ፕላትፎርም ወጥቼ የራሴን ሆነ የራሴን ሆነ ትልቅ ቢዝነስ እንዲኖረኝ እፈልገው። በተለይ ዲዛይነር መሆን እፈልጋለኝ። ልብስ ዲዛይነር በጣም ደስ ይለኛል። እንደሱ አይነት የራሴን ሆነ የልብስ ዲዛይን ቢኖረኝ እንደዚ አይነት ስራዎችን መስራት ደስ ይለኛል። በቲክቶክ ብላይ ስታሳይን ነበረ። እኔ በቆሎ ጠባሽ ብቻ አይደለሁም። ከእንደነዚህ አይነት ክሮች ቪዲዮችን አይተን እንመለስ። በቆሎ ስጠብስ ብቻ ነው እንደ ከፍተኛ ቪዮ የሚኖረው። እስቲ እንደነዚህ አይነትን ቦርሳዎች እሰራለሁኝ እየገዛቸው አበረታቱኝ አልኳቸው። እስቲ እያቸው። አሁን እነዚህ ቦርሳዎች በእጅ የተሰሩ ይመስላሉ። እስቲ እያቸው። አስገብተናል አስገብተናል የተለያዩ የቦርሳ መስሪያ ማተሪያዎችን አምጥተናል። የምፈልጉ ካላችሁ ባዮ ላይ ባለው ስልክ ደውሉልን፣ አዲስ አበባ ውስጥ ያላችሁበት ቦታ እናደርሳለን። እንደዚህ አይነት ክሮች እንደዚህ አይነት ቦርሳዎችንም እሰራለሁ እያልሽ ቦርሳዎች ሁሉ ስትሰሪ ነበርና ይሄ ግን በራስሽ ልምድ ያመጣሽው ነው? በራስሽ ልምድ ነው ያመጣሁት። በእርግጠኝነት ቅድም ያሽውን ቦርሳ ነበረ፣ ምናልባት ይዘሻታል? እሱን ራስሽ ነው የሰራሽው? ይሄንን? አዎ ራሴ ነው የሰራሁት። የተለያዩ ዲዛይኖችን አደርጋለሁ። ወደፊት ትልቅ የልብስ ዲዛይን ፋብሪካ እንዲኖር ነው ፈልገው። በዚሁ ደግሞ በእርግጠኝነት ይኖርሻል። እሱን ራስሽ ነው የሰራሽው? ምናልባት ይሄ ቦርሳ ምን ያክል ኮስት ያደርግሻል? አሁን ይህንን ምን ያክል ነው ለሰዎች የምሸጨው? ይሄን አሁን እኔ ያወጣሁበት አምስት መቶ ነው እኔ ሲሸጠው ደግሞ ቆሎና በቆሎ ይዛሉ። እንዲያው የሆነ ቪዲዮ ሰርተሽ የሆነ ልጅ ከጀርባሽ ቀርጾ ሲቀባበሉብሽ ነበር እና አይፎን ይዞ በቆሎ መጥበስ አይከብድም፣ ምክንያቱም አይፎኑ ሸጣ ለምን የራሷን ቢዝነስ አትጀምርም? እያሉ እንትን ሲሉሽ ነበር እና እሱ ቪዲዮ እንዴት ነበር ያነሳሽ? ሰው እንዴት ነው እውነት ስልክሽ አይፎን ነው? እኔ እኔ በአካል ሁሉ ስልክሽን አይቻለው እና እንዴት ነበረ እሱ እኮ ያው ከጀርቤ ነው። ያ ፎቶን ያነሳኝ ከጀርቤ ነው። እኔን እንደሚያበረታቱ ሁሉ የኔንም እንትን የሚፈልጉ ሰዎች የሚፈልጉ ሰዎች አሉ። ፎቶን ያነሳኝ ከጀርቤ ነው። እኔ ስልኩ ቴክኖ ነው። የገዛሁት ደግሞ አንድ ዓመት ሙሉ በቆሎና ቆሎ ሸጭ አጠራቅሚ ነው የገዛሁት። እንዴት አድርገሽ በየጊዜው አጠራቅመሽ በየጊዜው አጠራቅሚ ነው የገዛሁት። በየጊዜው ስንት ብር ገዛሽ ስልክሽ? ስልኩ ሀያ ሦስት አጠራቅመሽ አጠራ በጣም የሚገርም ነው። በዚህ ላይ እንግዲህ ቤተሰብ ጋር ከእናትሽ ጋር እንደምትኖሪ በግል አውር ተሸኛል እና እንዴት ነበረ ታዲያ ህይወት በምትኖሪበት ሰዓት? ትምህርት ቤት ቻሌንጅ የሚያደርጉሽ ነገር የለም? በዚህ ስራ ዙሪያ ቻሌንጅ አለው። በጣም ከባድ ነው፣ እንደሚታሰበው አይደለም። በዛ ላይ ሴት ስትሆን ሁሉ ነገር በጣም ይከብዳል። አንደኛ አባት ከጎን የሚደግፍ ሳይኖር በጣም ነው የሚከብደው እና ትምህርት ቤት እራሱ ስለ እኔ ብዙ ጓደኛ የሚለኝም ያን ያህል አላዋራም፣ አልጫወትም ከምን አንጻር መሰለ በቃ ራሴን ደብቃለሁ። ማለት አንቺ ላይ አሁን በምሰሪበት ሰዓት አንቺ ላይ ተጽዕኖ ያሳደረብሽ ነገር አለ? ይሄንን ስራ በምሰሪ ሰዓት በስራሽ ላይ ወይም ደግሞ በትምህርትሽ ላይ እንግዲህ የዛሬ ሳንስጥ ከጀመርሽ አምስት ዓመት ከሆነ ሰባት ያክፍል ተማሪ ሆነሽ በቆሎ ጥበሰውን ጀምረሻል። አሁን ደግሞ ሬጉላር አስራ ሁለት ያክፍል ተማሪ ነሽ። የት ነው የምትማሩ? በሻሌ ሁለተኛ ደረጃ። ከትምህርትሽ ጋርስ እንዴት ነው? ምንም ነገር አፌክት አላደረገሽም? ምንም አፌክት አያደርግም። ያው ከትምህርት ተመልሼ ከዘጠኝ ሰዓት በኋላ ነው የምሰራው። ከዘጠኝ ሰዓት በኋላ እስከ ሁለት ሰዓት ድረስ ሰርቼ ይገባል። ከጠዋት እስከ ዘጠኝ ሰዓት ደግሞ ትምህርት ቤት እሄዳለሁ። ስለዚህ ምንም አፌክት አላደረገሽም እስካሁን። ትችለዋለህ ማለት የማይቻል የለም። ትችለዋለህ። ምንም ነገር ቢሆን በጥናት ይሻማብሻል፣ ጊዜ ይሻማል። ግን ትችለዋለህ። እናትሽ ወላጅ እናትሽ ይሄንን ቪዲዮ በተለይ ወደ ቲክቶክ አለም ስትመጪ አልተቀበሉሽም ነበርና፣ አንቺ እንዴት መጣሽ? እንዲያውም ማንስ ነው ወደዚህ ፕላትፎርም እንድትመጪ አድቫይስ ያደረገሽ? እናቴ በእውነቱ ወደ ቲክቶክ ፕላትፎርም እንድመጣ አትፈልግም ነበር። ማለት እንደዚህ በሶሻል ሚዲያ ምናምን ገንዘብ የሚሰራ ምናምን አይመስላትም ማለት፣ ገንዘብ የሚሰራ አይመስላትም። የሆነ በቃ እንትን ነው የምታስበው። አሁን አንቺ እንደዚህ በዚህ ሰርተሽ እንደዚህ ገንዘብ ልታገኝበት ነው? ኧረ ተይ፣ ስንት የተማሩትም የረቀቁትም እኮ በዚህ ብር እንደዚህ ብር ቀላል አይደለም፣ በዚህ ቁጭ ብለሽ የምታገኙ ምናምን አለች። ከዛ በኋላ ተደብቄ ነበር ቪዲዮውን ብቀርጽ ከእናቴ ተደብቄ ነው ቪዲዮ ስቀርጽ የነበረው። ያገኘች ይለት በዱላ ምናምን ትመታኛለች። ቪዲዮ ስቀርጽ ማለት ስትቀርጽ ያን አትፈቅድ ማለት፣ እንደዚህ ሶሻል ሚዲያ ላይ ሞር እንደዚህ የሆነ ብር የሚገኝበት ምናምን። ስለ አብዛኞቻችን እናቶቻችን ሳይማሩ ነው አይደል እኛን ያስተማሩን፣ ሞር በቃ በትምህርታችን ጠንካራ እንድንሆን እና በትምህርት ዩኒቨርሲቲ ገብተን እንድንመረቅ ነው እንጂ እንደዚህ ሶሻል ሚዲያ ምናምን ብር ያለው ብር የሚያስገኝ ምናምን አይመስላቸውም። ከዛ እንግል መሰለኝ እናቴ እንደዚህ የምትቆጣኝ። ግን እኔም ተረድቻታለሁ አሁን ላይ። በዚህ በቲክቶኩ ገንዘብ ማግኘት ጀምረሻል? እያገኘች ነው አሁን ላይ። ያው ስለጀመርኩም ገና ስለሆንኩኝ አሁን ገና በደንብ ገንዘብ እያገኘሁኝ አይደለም፣ ግን ወደፊት የተለያዩ ድሎች ይመጣሉ ብዬ አስባለሁ። ምክንያቱም በጣም ብዙ ሰው ከጎኔ ነው፣ አይዞሽ፣ እናበረታታሻለን እህታችን ነሽ እያሉኝ ብዙ ሰው ድጋፍ እየሰጠኝ ነው ለማስታወቂያም ለማሰራት እያገዙች ነው እያገዙ ነው ግና፣ ሞር ማስታወቂያም ባይመጣ ወደፊት ይመጣል ብዬ ተስፋ አደርጋለሁ። ከእግዚአብሔር ጋር እንደ ማን ነው ለአንቺ አርያሽ፣ በሚዲያ ላይ ልክ እንደ እንትና ተጽዕኖ ፈጣሪ በሆን ብለሽ የምታስቢው ለአንቺ ጥሩ የምትየው ማን ነው? እስኪ በቲክቶክ በቲክቶክ ለእኔ በጣም ጥሩ አያ እንደሱ በሆን ራሱ ብዬ የማስበው እሸቱ መለሰ፣ ኮሚዲያን እሸቱ መለሰ በዩቲዩብ እና በቲክቶክ። ለአንቺ አርያሽ እሱ ነው? ለእኔ አሪያ እሱ ነው፣ በቃ ደስ ነው የሚል ሌሎች። ማን ኤዲት የሚያደርግልሽ ቪዲዮ የምቀርጸው ኤዲት የማደርገው ራሴ ነኝ። ራስሽ ቀርጸሽ ራሴ ዲት አድርገሽ ራስሽ ፖስት የምታደርጊው ራስሽ ብቻ ነሽ፣ ምንም አይነት ባለሙያ የለሽም? ራሴ ባለሙያ። ተምረሽ ነበረ? በዛ ክረምት ላይ እሸቱ ጋር ተመድር ያለው የቲክቶክ ኮንተንት ክሬተር ምናምን ክረምት ላይ እሸቱ ጋር ኦንላይን ኦንላይን ነው። በኦንላይን ተምረሽ ነው። ስለዚህ በካብከት ራስሽ እየሰራች ነው ራሱ ቪዲዮችን ፖስት የምታደርጊው በጣም የሚገርም ነው። እንግዲህ በአንድ ስልክ ቁጭ ብላ በመስራት ስራዋንም ያኛውንም ስራዋንም ሳያዛባባ ትምህርቷንም ሳታቋርጥ በስራ ቦታዋ ሆና እየሰራች እንግዲህ ከ446ሺ በላይ ተከታዮችን እንግዲህ በሁለት ወር ጊዜ ውስጥ አይደለም፣ ክረምት ላይ ነው የጀመርችው፣ በሁለት ወር ከምናምን ጊዜ ውስጥ እንግዲህ ያፈራች ጀግና አህት ናት። በቆሎ በመጥበስ ቆሎ በመሸጥ ከእናቷ ጋር ሆና በተለይ ይህን ስራ በመስራት ደግሞ ብዙ ሰዎችን መስራት እንደምትችል ያሳየች እህት ናት። እህታችን ትዕግስት እና እንዴት ነው መንፈሳዊ ህይወትሽ ላይስ? እንዴት ነች ትዕግስት አስተዳደግሽ ምን ይመስላል? እስኪ በጥቂቱ አካፊ። ነው አስተዳጊ ያው የገጠር ልጅ ነው። ከገጠር ነው ወደ ከተማ መተን ወዚ መኖር የጀመር ነው። ያው ሃይማኖታዊ ህይወት ላይ ያው ጥሩ ነው፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዋናው እግዚአብሔርን ስትይዝ አደለ ሁሉ ነገር የሚስተካከልልን። ምንም አሪፍ ነው። እንዲው በጣም ብሄድ ደስ ይለኛል። የምትዪው ገዳም የት ነው? እንግዲህ ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ብዙ ገዳማትን እናሳልማለን እና በእርግጠኝነት ብሄድ ብለሽ ብዙ ጊዜ ጓጓሽበት ገዳም፣ በጣም ብሄድ ብለሽ የምትፈልጊው ቦታ የት ነው? በጣም ብሄድ ብዬ ጓጓሁትኝ በርሜል ቅዱስ ጊዮርጊስ ቤተክርስቲያን፣ እና ይርጋለም ቅዱስ ተርሴማ ቤተክርስቲያን። እያ እየተከታተልሽ ስለነበረ በርሜልን ብዙ ጊዜ እከታተላቸው ነበር። እናንተ ሚዲያ ላይ ታውቂ፣ ስታገኘኝም አውቃለሁ፣ ኤልሻዳይ ሚዲያ ላይ ብለሸኛል እና እንዴት ነበረ ስታይ ወደዛ ለመሄድ ያነሳሳሽ? በጣም ፈልግ ነበር ማለት ግን ያው ገንዘብ ከየት አመጣለሁ ብዬ አስብ ነበረ። አጠራቀሚያ አንድ ቀን እሄዳለሁ ብዬ ተስፋ አረጋለሁ። ግን አሁን በቃ መሄድ አይቀርም። ግን በር በርሜል ጊዮርጊስ መልካም እንግዲህ፣ በአንቺ ተከታዮችሽ በአንቺ ቲክቶክ ፕላትፎርም ተከታዮችሽ ማስታወቂያውን በደንብ ሰርተሽ የአንቺን ቤተሰቦች ይዘሽ በርሜል ቅዱስ ጊዮርጊስ ሲጀመር እንግዲህ የምትሄጅ ይሆናል። በዚ በእርግጠኝነትን እናደርገዋለን። አድማጮቻችን፣ ተመልካቾቻችን በተለይ በርሜል ቅዱስ ጊዮርጊስ መቼ ነው የምትጀምሩት? በርሜል ቅዱስ ጊዮርጊስ ጉዞ መቼን የምትሉትን እኛ በቅርብ ማለት ነው፣ መቼ እንደምናዘጋጅ ጉዞውን መቼ እንደምንሄድ ከቦታው ማለት ነው በቂ መረጃ እና ኑ መንገዱ ተስተካክሏል፣ ቦታው ላይ ያለው ነገር ተስተካክሏል። ኑ በተባልንበት ሰዓት ለእናንተ የምናሳውቃችሁ ይሆናል። እስከዛ በትዕግስት እንድትጠብቁን ጥሪያችንን እናስተላልፋለን። ከዛም አያይዘን ግን ለአድማጭ ተመልካቾቻችን የሱባኤ እና የጠበል መርሃ ግብር ወደ ሰማዕቷ ቅድስት አርሴማ የድጋለም አርሴማ ማለት ነው መነሻችንን ህዳር አምስት መመለሻችንን ህዳር ስምንት ያደረገ ልዩ መንፈሳዊ ጉዞ አዘጋጅተናል። ቢሮችን እዛው ማራቶን ህንፃ ላይ ነው። እንግዲህ ጉዞ የሶስት ቀን ቆይታ ልዩ ልዩ ታሪካዊ ጉዞ ነው። በጉዞችን ላይ ሐዋሳ ቅዱስ ገብርኤልም የምንገባ ይሆናል። በዚህ ጉዞ ላይ እንደተሳተፉ ከወዲሁ ጥሬን አስተላልፋለሁ። የምደውሉበት ስልክ ከዚህ በቪዲዮ ስር በሚሄዱ ስልክ ቁጥሮች እየደወላችሁ መመዝገብ ትችላላችሁ። ያለን ቦታ ውስን ነው። ተመዝገቡ። እህታችን ትዕግስት፣ ስተመጨረሻ ማመስገን ወይም ማስተላለፍ የምትፈልጁ መልዕክት ካለ ዕድል ልስጥሽና፣ ፕሮግራማችን እንጨርሳለን። ከምንም በላይ እኔ የማመሰግነው ፈጣሪ ነው። ፈጣሪ እግዚአብሔር የተመሰገነ። ምክንያቱም እኔ ከጎኔ ማንም የለኝም፣ አባት እንደምትለው ማንም የለኝም። በቃ የኔ የምለው ሰው ማንም የለኝም። ስለዚህ ፈጣሪ ኢየሱስ ክርስቶስን በጣም አድርጌ አመሰግናለሁ። እንግዲህ አድማጮቻችን፣ ተመልካቾቻችን ከእህታችን ከትዕግስት ጋር ያደረግነው ቆይታ ይህንን ይመስል ነበረ። እህታችን ትዕግስትን እንግዲህ በተለይ በትግስት በቆሎ ጠባሿ አበላችሁ ቲክቶክ ላይ ብትገቡ ታገኙታላችሁ። ልዩ ልዩ ማስታወቂያ ማሰራት የምትፈልጉ እዛው የቲክቶኳ ካፕሽን ላይ ማለት ነው ፊት ለፊት ላይ የእሷ ስልክ ታገኙታላችሁ። ማስታወቂያ ማሰራት የምትፈልጉ ደጉላት፣ ማስታወቂያ አሰሯት። ላለው ከትግስት ጋር ሆኜ ፕሮግራሙን እየመራው ከእናንተ ጋር የቆየውት እኔ ወንድማችሁ ዘማሪ ዳዊት ነኝ። ከቀሪ የኤልሻዳይ የኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ያገናኛል።